የሰው ልጅ ሲሞት ከዚህ ካለመ ዱንያ ላይ ታሪኩ እንዳለ ይፋቃል፣ ታሪኩ እንዳለ ይነሳል። ሶስት ነገር የሠራ ሰው ሲቀር አሉ ነቢ። እስራኤል ይድልባል፣ ተገኝቶም ቀልቀሎ ስልቻ ሊል የሄደው ቴዲ አፍሮም ቅስሙ ተሰብሯል። የነ ቴዲ አፍሮን ድግስ እሳት በልቶታል። ዛሬ እስራኤል የነጻነትን ቀኗን ልታከብር በተዘጋጀችበት ሰዓት ላይ ኢትዮጵያዊ አዝማሪ አዱ ጠላት የዛ አስጨናቂውና አስፈሪው የው መልቂያማ የመጨረሻ ሰዓታት። ይህንን ቪዲዮ ጧጧት መነሳን ለሚያስቸግረው ጓደኛችሁ ላኩለት። ከዚህ በፊት እኔ በጣም እንቅልፍ ያስቸግረኝ ነበር። ዳዋ የሚያደርግ ሰው ሰብር መላበስ አለበት። ይሰደባል፣ ይዘለፋል። ያን ሁሉ መቻል አለበት። እስከ ዛሬ አራት ቀን በፊት 15 ዓመት ሙሉ የፈለግኩትን የተናገርኩ ሰው ነ። ማንም አላስቆመኝ ኖ አንደበቴን የያዘው ኢየሱስ ይባላል። ኢየሱስ የእሱን መንገድ ነው ያሳይ

ደግሞ ቻናል ላይክ መስጠትም ቀጥሳ፣ ወደ ቪዲዮ አለፍኩላችሁ። ይህንን ቪዲዮ ጧጧት መነሳት ለሚያስቸግረው ጓደኛችሁ ላኩለት። ከዚህ በፊት እኔ በጣም እንቅልፍ ያስቸግረኝ ነበር፣ ማለት ጧጧት መነሳት ማለት ነው። አላርምም፣ ቀጥሬ ራሱ አላርሙን አጥፍቼው ተኛ ነበረ። ነገር ግን ያው የራሴን ፍልስፍና መፈላሰፍ ነበረብኝ እና ይቺን እቃ አሰራኋት ማለት ነው። ይሄ እቃ ምንድነው ጥቅሙ? እንትን ሰዓት ትቀጥሩና ማለት ነው። ሰዓት ትቀጥሩና፣ እኔ በፊት ቀጥሬ ራሱ አጠፋው ነበር። እናንተ ተቀጠርና እዚህ ውስጥ አስቀምጠዋለሁኝ። እዚህ ውስጥ በምነሳበት ጠዋት አስራ አንድ ሰዓት የሚሆን በፈለኩበት ሰዓት እቀጥርና ይሄንን እቆልፈዋለሁኝ። ይሄንን ከቆለፍኩኝ በኋላ ቁልፉን ውዶ የማደርግበት ቦታ ላይ አስቀምጠዋለሁ ማለት ነው። ስለዚህ አላርሙን ለማጥፋት ሲጮህ ይሄንን ቁልፍ ማግኘት አለብኝ ማለት ነው። ይሄን ለማድረግ ደግሞ ግዴታ ውጭ መውጣት ይኖርብኛል። እውጭ ደርሼ ስመጣ ውዶ አድርጌ ስለምመለስ እንቅልፍ ጠፍቶ መለሳለሁ ማለት ነው። ስፖርትን መስራት ለምትፈልጉ፣ ጧጧት ብቻ መነሳት ለምትፈልጉ ሰዎች ይሄ በጣም ይጠቅማችኋል ብዬ አስባለሁ፣ እና እናንተም እንደዚህ አድርጋችሁን መጠቀም ትችላላችሁ። ይህን ቪዲዮ ያስፈልገዋል የምትሉ ሰው ሸር ማድረግ ትችላላችሁ። ይመቻችሁ። ያጀማ ማሻላ ለሁላችንም ይጠቅመናል እንሻላ። ይህንን ሰው የዚህን ፈጠራ አለማድነቅ አይቻልም ማለት ነው። ስለዚህ አላህ ለሁላችንም ያግራልን። በተለይ ሱቢ ሱቢ የምንተኛ ሰዎች እንደዚህ መሆን የለብንም እንግዲህ የጠዋት ሰው መሆን አለብን። እንሻላ ለሁላችንም አላህ ያግራልን። ይህ ዘዴ ግን የሚገርም ነው። እንግዲህ ቁልፉን ውጭ ላይ ያስቀምጣል። ሱብሃናላህ ሁዱም የሚያደርግበት ቦታ ወላ ጀግና ነው እሱ። እየተጠቀመበትን ያለው ነገር ለእኛ አካፍሉና ለእኛም ደግሞ የምንጠቀምበት ያድርገን። በሶላታችን ልንደራደር አይገባም። ታችን በአግባቡ ከሰገድን ወላሂ ቀናችን ሁሉ ይባረካል ማለት ነው ኢንሻላህ። ወደ ሌላኛው ቪዲዮ አለፍላችሁ የዛ አስጨናቂውና አስፈሪው የየውመል ቂያማ የመጨረሻ ሰዓታት ሙስሊሞች ከሆናቸው ቪዲዮ በደንብ ኮፒ ሊንክ ሼር ዱት ፖስት በማድረግ ኮመንት ላይም ስብሐንአላህ በማለት አጅሩን አብራችሁ ተካፈሉ። በምድር ላይ የሚገኙ ሰዎች፣ ጂኖች፣ መላእክቶችና ህይወት ያላቸው እንስሳቶች በሙሉ ከጠፉ በኋላ አላህ Subhanahu Wa Ta'ala ለመለከ ልሙት ለሙት መልአክ አንድን ጥያቄ ጠይቋል። በምድር ላይ ማቀራ ይለዋል። የሞት መልአክም እኔና አንተ ብቻ ቀረን ጌታዬ ይላል። ከዛም አላህ Subhanahu Wa Ta'ala ሞት ሙት መለከ ልሙት ይሏል። ከዛም መለከ ልሙት በጀነትና በምድር ባል ከዛም መለከል ሞት በምድርና በጀነት መካከል ባለ ቦታ ላይ ሆኖ ራሱን ለማጥፋት ይታገላል። ከዛም እጅግ በጣም አስደንጋጭና አስፈሪ ድምጽ ያወጣ። ይህ ድምጽ በህይወት ኖረን የሰው ልጆችና ነፍስ ያላቸው ነገሮች ቢሰሙት ኖሮ ይሞቱ ነበር በድንጋጤ መለከል ሞት። መሞት ምን ያህል ከባድ እንደሆነ በተረዳህ ጊዜ መሞት የዚህን ያክል ህመም እንዳለው ባቅ ኖሮ አማኝ የሆኑ ሰዎችን ህይወታቸውን ሳውጣ አዝንላቸው ነበር በማለት ይናገራል።

የጀመ ሱብሐነላህ ሱብሐነላህ ብሎ የአላህን ሀያልነት ተመለከታችኋ? አላህ አላህ ሀያልና ሀያል ጌታ ነው። ሱብሐነላህ በፊትም ብቻውን የነበረ እንግዲህ ብቻውንም የሚቀር ሱብሐነላህ። አላህ ከቅብር ቅጣት እንዲሁም ደግሞ ከጀሃነም ይጠብቀን፣ ሁላችንም በጀነተል ፍርዶስ ያንበሻብሽን። ኢንሻ አላህ ሁላችንም የጀነት ሰዎች ይበለን። የሰው ልጅ ሲሞት ከዚህ ካለመች ዱንያ ላይ ታሪኩ እንዳለ ይፋቃል፣ ታሪኩ እንዳለ ይረሳል። ሶስት ነገር የሠራ ሰው ሲቀር አሉ ነብያችን አለይሂ ሰላም፣ አላህ ይወፍቀን። ሶስት ነገር የሠራ ሰው ቢሞትም አይሞትም አሉ። መጀመሪያ ሰደቀቱል ጃርያ፣ በገንዘብ የምትሠራው ኸይር። ዛሬ እያንዳንዳችን በተለይ ሀብታሞቻችን ጭንቀታቸው አሉ፣ ወሬ እንደደረሰኝ ከሆነ ሚ ሚለው ጭንቀት አቁመው ቢ ጭንቀት ላይ ገብተው አላለ ያንድ ወንድም ገብቷችሁ አላለም ሚ ሚለውን ጭንቀት አቁመው ቢ ሚለው ጭንቀት ሳይገብሰዋል ምንድነው ቢ ምንድነው ሚ ሚሊየን ሚሊየን የሚባለው ቆጠሩት ቆጠሩት 100 ሚሊየን 200 ሚሊየን ካሳሩ ቢላ ሳሩ خلاص ሚሊየን የሚባለው ነገር ኖሩበት አሁን ምን ያስጨንቃቸዋል ቢሊየን ቢሊየን ለመቅረጽ ማንም ቢራብ ማንም ቢጠማ ማንም ቢቸገር ኑሮ ቢወደድ በላዩ ባሊ አያስጨንቀው

መድረሳ ስራ፣ ውሃ አስቆፍር፣ መንገድ ስራ፣ አኪም ቤት ስራ፣ የተቸገሩ ህፃናት እዳ ላሌ ዳላይ ስንት ሙስሊም ህፃናት እየከፈሩ ነው። ሀቂቃ ወርሰ በማሻአላህ በላጩና በላጩ ስራ በዚህ በምደርስነው አሁን ሁላችንም በዱንያ ፍቅር ታውረን ብዙ ተግባር ነው እየፈጸምን ያለ ነው። የሚያስጨንቀን ስለ ዱኒያ ነው። ተመልከቱ ያለው ጭምር ሚሊዮን ያለው ወደ ቢሊዮን ውስጥ ብዙ ነገር እንግዲህ ውስጥ አንስቶልናል። ግን በዋናነት ቪዲዮ ሙሉን ባላገኘም በዋናነት ብዙዎች እንደተማረበት ተስፋ አድርጋለሁ። እንግዲህ የማያልቅ አጅር እንድናገኝ ከፈለግን ሰደቀተል ጃሪያ መስጊድ እናሰራ ባለን ገንዘብ መልካም ስራዎች ላይ እንሳተፍ። ዋህናስ ቆፍር እንዳለው ማለት ነው። ገንዘብ ካለን ብዙ ነገር ማድረግ እንችላለን። ምክንያቱም እኛ ሙስሊሞች የተፈጠርንበት አላማ አለ። የአላማ ገብቷችኋል። የአኪራው ቤታችን ነው በዋናነት የሚያሳስበን ብዬ ስለማስብ ነው። እንሻ አላህ ከቀብር ቅጣት ከአዛብ አላህ ይጠብቀን። የጀነት አልፍርዶስ አላህ ያድርገን። መልካም ሰራዎች ላይ ደግሞ ከሚሳተፉ መካከል ያድርገን። እስከ ዛሬ አራት ቀን በፊት አስራ አምስት ዓመት ሙሉ የፈለግኩትን የተናገርኩ ሰው ነው። ማንም አላስቆመኝ ኖበሪ አንደበቴን የያዘው ኢየሱስ ይባላል። ኢየሱስ የእሱን መንገድ ነው ያሳል ደስተኛ ነኝ። በደስታያ ትናልዱ ላስላስ ሳረግ ከተደሰትክ በጌታ የበለጠ መደሰት ነበረባችሁ። ስለዚህ አሁንም መክራችሁ የኦርቶዶክስ አባቶች የምት ካላችሁ እውነት ቲክታክ ላይ የምትመጡ አባቶች ለቤተ ክርስቲያን ማሰሪያ ልመና ብቻ ከምትጠይቁ ወንድምና እህቶችን አስተምሯቸው፣ ወንጌል ስበኳቸው፣ ወንጌልን አስተምሯቸው። በምታውቁት ወንጌል ይማ መጠቀሚያ ታድርጓቸው ገንዘብ መሰብሰቢያ ብቻ አታድርጓቸው። ገንዘብ ስትፈልጉ ብቻ ነው የምትደውሉልኝ። አይነው ዩ የቤተ ክርስቲያን ገንዘብ ስትፈልጉ ብቻ ነው ዮኒ ማኛን የምትፈልጉት። መማርን የምትፈልጓት የቤተሰብ የቤተ ክርስቲያን ገንዘብ ስትፈልጉ ነው መማር ጋር የምትሄዱት እኔ ጋር የምትመጡት። ስለ ወንጌል ለስበክ ዮኒ ማኛ ብላችሁ መታችሁ አታውቁም። አንዳችሁም አባቶች አንዳችሁም እንደዚህ አይነት ወላዋይ ሰውዬ አይቼ አላውቅም፣ በህይወቴ ማለት ነው። አቤት አቤት አቤት አቤት ስንቱን እምነት ቀያየረ። አንዴ ሙስሊም፣ አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አሁን ጭራሽ ሰባጊ ወዳለ እንደዚህ በመንገድ ላይ የሚሄዱ ሰዎች አሉ። ምን ነበር ፓስተሮች ፓስተር ሆኑላቸዋል። እኛ ደግሞ ሙስሊሞች ከምንገር እዛ እነሱ ቤት እድነ ዶሮ አትላለ እዛ ነ ሀሳቢ ይሰረቀች ዮኒ ማኛ ቤት ደን በቃ የምናጨበጭብ ጊፍት የምንሰጥ፣ እምነት ስለ ቀየረ እንዲሁም አንዴ ፖለቲከኛ አንዴ ምን ምን ያልሆነው ነገር አለ። ያ የምንሸወር ሰዎች አላህን ልንፈራ ይገባል። እዛ ገብተን እሱን የምንከታተል እዛ ገብተን ጊፍት የምንሰጥ ሙስሊም ሆነን ስላለን ነው። ስለዚህ ልንጠነቀቅ ይገባል። ስለሚያዝናናን ብቻ የሚያስደስተን ማድረግ የለብንም ያጀማ። ስለዚህ ምክንያቱም ብዙ ነገራቶች ያስደስቱናል። እነዛ ነገራቶች ደግሞ ወንጀልና ወንጀል ናቸው አላህ ዘንዳ ደግሞ ያስጠይቁናል። ከዛም ልንቆጠብ ይገባል። እንቀቁም ጭምር ለማለት ነው። በቅርቡ ነው እምነቱን ቀይሯል ኢየሱስን ተቀብያለሁ እያለ ። ለማንኛውም እስራኤል ላይ ምን ተፈጠረ? እስራኤል እየታመሰች ያለችበት ሁኔታ ነው። ቀልቀሎ ስልቻ ሊሉ የሄዱ ሰዎች ምን ገጠማቸው? እነ ቴዲ አፍሮ አዝማሪዎች ማለት ነው እስኪ በጋራ እንመልከት። ኡስታዝም ሀሳብ ሰጥቶበታል። እስራኤል ድልባ አልተገኝቶም። ቀል ቀሎ ስልቻ ሊል የሄደው ቴዲያፍሮም ቅስሙ ተሰብሯል። የነ ቴዲያፍሮን ድግስ እሳት በልቶታል። ለእስራኤል ድልባ ሊያጫፍሩ ወደ እስራኤል የተጓዙና በዚያውም ረብጣ ዶላር ሊያመጡ ቋምጠው የሄዱ በርካታ አርቲስቶች ፕሮግራማቸውን እሳቱ አሰርዛባቸዋለች። እስራኤል አጠፋሁት ተቆጣጠርኩት ስትል እየነደደ በአስቸገር አሰደድ እሳት ምክንያት የነጻነት ቀን ክብረ በዓሎቿ እንዲሰረዙ ወስናለች። እነ ቴዲ አፍሮም ድግሳቸውን ውሃ ሳይሆን እሳት በልቶታል። አሁን ላይ 93 የእሳት አደጋ መከላከያና የነፍስ አድን ቡድኖች በአውሮፕላኖች ታግዘው አሁንም እሳት እየነደደ ባለባቸው በርካታ አካባቢዎች በዚህ ሰዓት እየሰሩ ይገኛሉ። የ17 የእሳት አደጋ ባለሙያዎች ሕይወትም ጠፍቷል። የእስራኤል ፖሊስ እንደገለጸው ትናንት አረብ ምሽት ላይ የእሳት አደጋው በኢየሩሳሌም አካባቢ በተለየ ሁኔታ መባባሱን አስታውቋል። ዋና ዋና መንገዶች ተከፍተዋል፣ ነገር ግን የአደጋ ጊዜ ባለሙያዎች አሁንም አደጋውን ለመቆጣጠር ጥረት እያደረጉ ነው ተብሏል። ዛሬ እስራኤል የነጻነት ቀኗን ልታከብር በተዘጋጀችበት ሰዓት ላይ ኢትዮጵያዊ አዝማሪ አዱ ጠላት። በዚህ ሰዓት እኮ ነው ጠላትና ወዳጅ እንኮ በደንብ ታውቀዋለህ። ታዋቂ ግን አዋቂ ያልሆነ ደደብ የሆነ አካል የነፃነት ቀን ላይ ለመሄድና ከነሱ ጋር ይህን የነፃነት ቀን በሙስሊሞች ደም፣ በህፃናቶች ደም ለማንጎራጎር ገንዘቡን ዱኒያውን አስቀድሞ ሊሄድ ነበር። እሱንም አላህ አከሸፈበት። ገና ያከሽፍባቸዋል። ይሻ የነፃነቷን ቀን አላህ፣ ለአንቺ ነፃነት አይደለም የሚገባሽ ብሎ ይሄን የሰደድ ሰዓት ልቆባት አሥራ ሁለት አውሮፕላን እሳት ማጥፊያ ልዩ አውሮፕላን ከጣሪያ መቶ እንኳ ወላሂ ማጥፋት አልቻሉም። የምድር ሀይሎችን ማጥፋት አልቻሉም። ከአቅሜ በላይ ነው ብሎ የእስራኤል በሚስ እያደባል ነ እኛ ደግሞ ጨዋታችን ማን ጋር ነው? አላህ ጋር ነው። የማን ይበልጣል? አላህ ይበልጣል። ዱዓ የምታደርጉ ወንድሞች አላችሁ፣ ለይ ከተነሳችሁ የምታለቅሱ ወንድሞች አላችሁ፣ በእነሱ ስም ሰደቃ የምታወጡ ወንድሞች አላችሁ ይሄንን ነገር ቀጥሉበት ወይ ወንድሞቻችን። ጉዳይ ይመለከተናል። ወላሂ ዘንድሮ ያላለቀስን መቼም ማናለስም። ዘንድሮ ዱዓ ያላደረግን መቼም ማናደርግም። ረዛዎችን ዘንድሮ ያላስታወስናቸው መቼም አናስታውሳቸውም። ነገ አላህ ይፈጫ አይደለም ዛሬም እንደ ሞራልም እንደ ሀገርም ወላ እንጠየቅበታለን። ያ በጣም የሞራል ውድቀት ያለብን ሰዎች ነን። ዱዓ ልናደርግ ይገባል። በዱዓችን ምበረታ ይገባል። አላህ እኔ ነኝ ኃያሉ፣ እኔ ነኝ የበላዩ፣ እኔ ነኝ ታላቁ ብሎ ይኸው የማይቋቋሙትን እሳት አምጥቶባቸዋል። ይህን እሳት የማይቆምላቸው አላህ አድርገው። አሜን። ያ ረበል ዓለሚን፣ ያ ረበል ዓለሚን፣ አሜን። አሜሪካንን እስራኤልንም አላህ ግምት ማጣቸው አላህ፣ አሜን። እነሱንም የሚያብሩ ከነሱ ጎን የሚቆሙ በገንዘብም በምንም የሚረዷቸው አላህ አስመድምዳቸው። አሜን። አላህ አስመድምዳቸው። አሜን። ከምድረ ገጽ አላህ ያ ረብልዓለሚን እዛዎችን አላህ ይነስላቸው። የበላ ላ ውሃ በላው አይደለም፣ እሳት በላው ቀልቀለስልች። የሚገርም አገላለጽ ነው የገለጸው ጋዜጠኛው። ትላላችሁም በጣም በንጹ እንደሚነግዱ ሰዎች ስብሃን አላህ። ታውቃላችሁ የተፈጠረውን ነገር አሁንም እየሆኑ ያለ በጣም ከባድ ነገር ነው። አላህ የደረስላቸው እንግዲህ፣ የተበዳይን እምባ አላህ መቼም ዝም አይልም። በዚህ ደረጃ እያመሳቸው እያተርማመሳቸው ከጎረቤት ሀገርም ጭምር እርዳታ እየተጣሩ ያለበት ሁኔታ ነው። ታመሳለች። በሰው እንትን አንደሰትም፣ ግን ብዙ ተግባር ሲፈጽሙ ነበረ። እንደነዚህ አይነት ሰዎችን ደግሞ አላህ ከምድረገጽ የሚያጥፋቸው እና አልሐምዱሊላህ። ኢንሻአላህ ለወንድሞቻችን ግን መቼም ቢሆን ዱአ እናድርግላቸው ለማለት ነው። አደራቸውን አንርሳቸው፣ ወንድሞቻችንን አነርሳቸው። በፍርስራሽ ቤት ውስጥ ነው ያሉት። የነሱ ጽናት በጣም ይለያል። ብዙ ቤተሰብ አልቆባቸው፣ ብዙ ተበድለው፣ ብዙ ነገር ሆኖ አላህን ከመገዛት ወደ ኋላ ይሉም። አልሐምዱሊላህ ከማለት ወደ ኋላ ይሉም። ማሻ አላህ ዱዓ ልናደርግላቸው ይገባ። ለማትወዳለው የሁሱ ቪዲዮን እንመልከት። ኢንተርቪው አድርጓል። ዳዕዋ የሚያደርግ ሰው ሰብር መላበስ አለበት። ይሰደባል፣ ይዘለፋል፣ ያን ሁሉ መቻል አለበት። ያን ካልቻለ ሰዎች ወደ ኢስላም ሊመጡ አይችሉም። አላህ ሱብሓነ ወተዓላ በሱረቱ አልዕምራን ላይ ምን ይላል?

አላሁመ ግፍር ሊቀውሚ ፈኢንሁም ላ ያዕለሙን አድምተዋቸው ደማቸውን እንደዚህ እያበሱ ነብያችን ሰለላሁ ዐለይሂ ወሰለም አምላካ አላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ይሉ ነበር። ይሄን እነዚያ ያን በዳዕዋ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የደረሰባቸውን ግፍና መከራ አይተን እንዴት እንዳሳለፉት ያንን ደግሞ አብበን በርሳቸው ልክ መሄድ እንዳለብን ያንን ስንል ጊዜ በቃ ለዚያ ነው ትዕግስት ምናልባት ሚና የታችው ከሆነ በዚያ ሰበብ ነው። እንግዲህ ሁሱ ቆይታችን ይቀጥላል። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። ፋታ ወስደን ተመልሰን እንመጣለን። ክብራትና ክብራን ተመልካቾቻችን ከዳኢ ሁሴን አህመድ ጋር የምናደርገው ቆይታ እንደቀጠለ ነው። አብራችሁን ቆዩ። ሁሱ በድጋሚ እናመሰግናለን። እንግዲህ ቀደም ሲል የተለያዩ ቆይታዎችን አድርገን ነበረ። ትንሽ ወደኋላ እንሄድና እንግዲህ እንደ ጀመርክ አካባቢ ወጣ ገባ ማለት የተለያዩ ይዘቶችን የማስተማር አይነት ነገር ነው የነበረው፣ ጥያቄና መልስ ፈትዋ የሚመስል ነገር። ከዛ በኋላ መቼ ነው በትክክል በእቅድ በሀሳብ በዝግጅት የተመራ ይሄንን የንጽጽሩን ስራ የቀጠልከው? ኦኬ፣ እንግዲህ ሶሻል ሚዲያ ላይ ስትቀመጥ ብዙ አይነት ሰዎች ይመጣሉ። የብዙ እምነት ባለቤቶች ሙስሊሞችም አሉ፣ ክርስቲያኖችም፣ ይሁዲዎችም፣ እምነት የሌላቸው ሁላቸው። የሁሉንም ጥያቄዎች ከቁርአን ከሀዲስ እና ከመጽሐፋቸውም መሰረት በማድረግ

መሲሁን ዒሳ ዓለይህ ሰላምን ወደ መለኮት ከፍ ሊያደርጉበት ወይም መለኮታዊ ባህር ያለው ሊሉ የቻሉበት ጥቅሶችን ከመጽሐፍ ቅዱስ ራሱ እያነሳ በዚያ ላይ መስለ መልስ የሰጠበት የሚገርም መጽሐፍ ነው። ይህን መጽሐፍ አነበብኩ አልሐምዱልላህ። እና ሌሎችም የእብን አልቀይም ከሊክ ሂዳያቱ ልሕያራ ሚል መጽሐፍ አለው። ሌሎችን መጽሐፍቶች እነዚህን አነብ ነበር። ከዚያ በኋላ ያን መሰረት ባደረገ ልዝር ጀምረናል።

ስለዚህ ሰዎችን ከዚህ ከመጥፎ ካሉበት ክህደት መንገድ ሁሳችን ደላ ማሻአላ ማሻአላ፣ አላህ ይጨምርለት፣ አላህ እውቀቱን ከፍ ከፍ ከፍ ያደርግለት። ወላሂ አላገባም፣ አላህ ጥሩ ሚስት ሷሊሃ ይስጠው ኢንሻአላህ። በእውቀት የታነጸች ልጆቿን በእስልምና ላይ የምታንጽ ሚስት ይስጠው ኢንሻአላህ። እና እንግዲህ ማድረግ ያለብን ጽናትን ማድረግ ያለብን በተለይ ንጽጽር የሚሰሩ ሰዎች ማለት ነው፣ ሶብር ሊያደርጉ ይገባል። ብዙ አይነት ማሰደብ አለ፣ ብዙ ነገር አለ። የእሱ ትህትና ደግሞ ይለያል። አላህ ይጨምርለት ነው ምለው አላህ ይጨምርለት። ማሻላ ዱ አድርጉለት። የዛሬ ቪዲዮችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላሙ አለይኩም ወረሕመቱላ በረካቱ መልካም